የሀገርን የወደፊት ዕጣ ፈንታ በእጅጉ የሚወስኑ የታሪክ እጥፋት ተደርገው ሊወሰዱ የሚችሉ ግዙፍ ፕሮጀክቶች ለምርቃት በቅቷል። የአዲስ ዓመት ብስራት የሆነው የህዳሴ ግድብን ጨምሮ የሀገሪቱን የተፈጥሮ ሀብት መጠቀም ጅምር ማሳያ የሆነው የተፈጥሮ ጋዝ ማውጣት ተጠቃሽ ነው። ይህም የኢትዮጵያን ከፍታ ከሚያሳዩት መካከል አንዱ ነው። የኢትዮጵያ ኃያልነት የኢትዮጵያ እድገት እየጨመረ ያለበት ሁኔታ ነው ያለው። በተለይ ከነዚህ ከኢነርጂ ሴክተር ወይም ከሜጋ ፕሮጀክቶች አንጻር ስናይ ኢነርጂ ሴክተር ላይ አሁን አንዱ ትልቁ የህዳሴ ግድብ ነው። የህዳሴ ግድብ የሚያመነጨው ኢነርጂ እናውቃለን። ከእንደገና ደግሞ አሁን ጋዝ ተመርቋል። ከእንደገና በቀጣይ ደግሞ ነዳጅ ይኖረናል ። ሌሎቹም እንደዚሁ ማዳበሪያም፣ ሌሎቹም ይኖሩናል እና ከኢነርጂ ሴክተር አንጻር ስናየው ኢነርጂ ለአንድ ሀገር እድገት በጣም ወሳኝ ነው። ትላልቅ ያደጉ ሀገራት ኢነርጂ ስላላቸው ነው። ትላልቅ ድሎችን እዚህ ባገኘነው ድል ላይ ቆመን ለማግኘት የምንንቀሳቀስበት ጊዜ የሚደረግ ነው። ሀገራችን ደግሞ የማንሰራሪያ ሰዓት ስለሆነ ከዚህ ቀደም በህዝባችን ውስጥ ያለውን ህዝባችን በየጊዜው ሲያስብ የነበረውን ሲያወጣ ሲያወርድ የነበረውን ነገር የተሳካበት እያሳካ ነው የሄንበት ሁኔታ እና ይህም እየተረጋገጠ የሄደበት ሁኔታ በመሆኑ እጅግ በጣም ልዩ ጊዜን ልዩ መክፈቻ ነው፣ ልዩ ስነ ስርዓት ነው፣ ልዩ አውድ ነው ማለት ይቻላል። የሁለቱን ምክር ቤቶች የስራ ዘመን ያስጀመሩት የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ ካነሱት ሀሳብ አንዱም ኢትዮጵያ በዓመቱ ትልልቅ ድሎችን በማስመዝገብ አዲስ ምዕራፍ መጀመሯን ነው። የበርካታ ዓመታት ቁጭታችንና የጥረታችን ውጤት የሆነውን የታላቁ ሕዳሴ ግድብ ያስመረቅንበት፣ በወርሃ መስከረም መጀመሪያ ላይ የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዜ ያወጣንበት እና የተፈጥሮ ሀብታችንን በመጠቀም የእድገታችንን መልክ የሆኑ ግዙፍ ፕሮጀክቶችን የጀመርንበት በመሆኑ ይህ ዘመን በታሪካችን ውስጥ በጉልህ የሚወሳ አዲስ ምዕራፍ ሊሆን እንደሚችል አልጠራጠረም። ኢትዮጵያ ከተመረቁት የህዳሴው ግድብና የተፈጥሮ ጋዝ ማውጫ ባለፈ በቀጣይ የሚሰሩ ግዙፍ ፕሮጀክቶችም ይፋ የሆኑበት ነው። በተለይም የሀገር ኢኮኖሚ የጀርባ አጥንት የሆነውን ግብርና እየፈተነ ያለውና ሀገሪቱ ከፍተኛ የውጭ ምንዛሪ እንድታወጣ ምክንያት የሆነውን የአፈር ማዳበሪያን በሀገር ውስጥ ለማምረት ፋብሪካ የመትከል ስራ መጀመር በትልቁ ሊነሳ የሚችል ነው። ትልቁ የኢትዮጵያ ሌላኛው ደግሞ ድሬን የሚያደርጋት ያገኘቿን ዶላር የሚመጥባት ምንድን ነው? መዳበሪያ ነው። አብዛኛው ህዝባችን በግብርና የሚተዳደር እንደመሆኑ መጠን ማለት ነውና፣ ይሄ ናቹራል ጋዝ ደግሞ እነዚህ ሁለቱ ነገሮችን በተወሰነ ደረጃ 100% ባንልም፣ በተወሰነ ደረጃ ምላሽ የሚሰጥ ስለሆነ ይሄ በጣም ሀገራዊ ፋይዳው በጣም ቀላል ነገር አይደለም። እነዚህ ግዙፍ ፕሮጀክቶች የሀገሪቱን ሁለንተና እድገት ከማረጋገጥ አኳያ ትልቅ አስተዋጽኦ ያላቸው ኢትዮጵያን ወደፊት ሊቀይሩ የሚችሉ መሆናቸውም እርግጥ ነው። ሀገራችን ያሳለፈቻቸው ከፍተኛ ፈተናዎች ናቸው። እነዚህም ፈተናዎች ማለፍ የሚችል መንግስት መስርተን እስከዚህ የደረስንበትና የነገውንም ማለፍ እንደምንችል የሚያሳዩ ናቸው። እነዚህ ፕሮጀክቶች ላያልቁ አይጀመርም። የተጀመሩት ያልቃሉ። የተነገሩት ወደ ተግባር ይቀየራሉ። ይህንን ለኢትዮጵያ ሕዝብ ከፍተኛ ተስፋ የሚጥል ፕሮጀክቶች ናቸው ማለት ነው። ኢትዮጵያ የአፍሪካ ተምሳሌት እንድትሆን የሚያደርጋት እነዚህ ኤነርጂና ሜጋ ፕሮጀክቶች ናቸው ማለት ነው እና ቀላል ነገር አይደለም። ዛሬ ያለው ድባብና መንፈስ ደስታ የምክር ቤት አባላት ደስታ በእውነት በጣም ልዩ ነው እና እነዚህ አይነት ነገሮች ተጠናክረው ሲቀጥሉ የኢኮኖሚ እድገቱ እንደሚመጣና ኢትዮጵያ ከድህነት እንደምትወጣ ኢትዮጵያ ከ ካደጉ ሀገራት ተርታ እንድትሄድ ትልቁን መሰረት የጣለና ወደፊት ደግሞ በሚኖሩት ሜጋ ፕሮጀክቶች ሲመረቁ ትልቅ ውጤት እንደምንጠብቅ ነው ተስፋ የምናደርገው። የሁለቱ ምክር ቤቶች የስራ ዘመን ሀገሪቱ ትልልቅ ድሎችን ባስመዘገበችበት ማግስት ጅማሮውን ማድረጉ በልዩነት የሚነሳ ነው ያሉት የህዝብ እንደራሴዎቹ የፕሮጀክቶችን ቀጣይነት ማረጋገጥ የተጀመሩት በተያዘላቸው ጊዜ ተጠናቀው ለአገልግሎት እንዲበቁና ሀገሪቱ የጀመረችውን የእድገት ጉዞ እንድታሳካ ድጋፍ ማድረጋቸውን ብሎም የክትትልና የቁጥጥር ስራቸውን አጠናክረው እንደሚቀጥሉም ነው የተናገሩት። ትላልቅ ህዝባዊ አገራዊ ፕሮጀክቶች፣ ብሔራዊ ፕሮጀክቶች እንዲፈጸሙ ግፊት መፍጠር፣ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሁሉንም አይነት ድጋፍ መስጠት ይህን የሚደግፉትን ወገኖች ደግሞ ማንቀሳቀስ፣ ይህን የሚደግፉትን ወገኖች ደግሞ መደገፍ እና የመሳሰሉ ስራዎች ናቸው። መስራት አለባቸው። በርካታ ስራዎች ይጠብቁናል ማለት ነው። እነዚህን ትልልቅ ፕሮጀክቶችን መደጋገም ነው የሚጠበቀው። ሰራን ብለን የምንቀመጠል አሁን ነው መስራት የጀመረ ነው መስራት እንደምንችራ ዞ አሁን ነው ያየ ነው ገብተዋል መስራት እንዲህ ያለ አይኤምኤፍ እርዳታ ያለ ወርልድ ባንክ እርዳታ ያለ ትላላቅ ሀገራት እርዳታ እንዲህ አይነት ህውጅ የሆነ በአፍሪካ ውስጥ የመጀመሪያ ትልቁ የሆነ 6000 ሜጋዋትን የሚያመነጭን ግድብ መስራት እንችላል። ትልቁን ሰርተናል። ከዚህ በኋላ ትንንሾችን በየሰፈሩ ባሉ ወንዞች ላይ እየሰራን ለእርሻ ለተለያዩ ነገሮችን እየተጠቀምን እንሄዳለን ማለት ነው።